ይህ የስድስተኛ ክፍል የአማርኛ ቋንቋ ትምህርት ነው። እንደምን አሉ መምህር? እንደምን አላችሁ ተማሪዎች፣ ደህና ናችሁ? መልካም ተማሪዎች፣ ባለፈው የሬዲዮ ትምህርታችሁ ስለ ምን እንደተማራችሁ ታስታውሳላችሁ? እስኪ እጅ እያወጣችሁ ለመምህራችሁ ተናገሩ። እባኮ መምህር የተማሪዎቹን መልስ ይቀበሏቸው። ተማሪዎች ባለፈው ሳምንት ትምህርታችን የስም ገላጭ ምን ማለት እንደሆነ ተምረናል ካላችሁ፣ ትክክል ናችሁ። የስም ገላጮች ከስም በፊት ቀድመው እየገቡ የስሙን አይነትና ሁኔታ የሚገልጹ ቅጽሎች መሆናቸውን ተምረናል። በዛሬው የሬዲዮ ትምህርታችን ደግሞ የምንማረው ስለ አረፍተ ነገር አይነቶች ነው። ስለ አረፍተ ነገር አይነቶች ለመሆኑ ተማሪዎች ስለ አረፍተ ነገር አይነቶች ታውቃላችሁ? እስኪ አንድ ባንድ እጃችሁን እያወጣችሁ ለመምህራችሁ ተናገሩ። እባኮ መምህር የተማሪዎቹን መልስ ይቀበሏቸው። በጣም ጥሩ። በቅድሚያ አረፍተ ነገር ማለት፣ በስርዓት የተደራጀ የቃላት ስብስብ ሆኖ ሙሉ ትርጉምና ስሜት የሚሰጥ ነው። በአንድ አረፍተ ነገር ውስጥ የአረፍተ ነገሩ ባለቤትና ማሰሪያ አንቀጽ ሊኖር ይገባል። ስለዚህ አንድ አረፍተ ነገር አረፍተ ነገር ነው ለማለት በውስጡ ባለቤትና ማሰሪያ አንቀጽ ሊይዝ ይገባል። ማሰሪያ አንቀጽ ማለት ድርጊቱን የሚያመለክት ወይንም የአረፍተ ነገሩ መቋጫ ነው። ለምሳሌ ልጁ ኳስ ይጫወታል በሚለው አረፍተ ነገር ውስጥ ባለቤቱ ልጁ የሚለው ሲሆን ማሰሪያ አንቀጹ ደግሞ ይጫወታል የሚለው ነው። አንድ የተዋጣለ ጽሑፍ ለመጻፍ የተሳኩ አረፍተ ነገሮች ወሳኝ ናቸው። በአንድ አረፍተ ነገር ውስጥ ያለው ግስ አንድ ብቻ ከሆነ፣ የሚተላለፈውም ሐሳብ አንድ ብቻ ነው። አረፍተ ነገሮች በጽሑፋችን ውስጥ ስንጠቀም ልከኛ መሆን አለባቸው። ይህ ማለት በጣም ከረዘሙ፣ ሐሳቡን በቀላሉ ለመረዳት ያስቸግራሉ። አረፍተ ነገር በሁለት ይከፈላል። አንደኛ ነጠላ አረፍተ ነገርና ሁለተኛው ውስብስብ አረፍተ ነገር ናቸው። ነጠላ አረፍተ ነገር የሚባለው በአረፍተ ነገር ውስጥ ያለው ግስ አንድ ብቻ ሲሆን ነው። ውስብስብ አረፍተ ነገር የሚባለው ደግሞ በአረፍተ ነገር ውስጥ የሚኖረው ግስ ሁለትና ከዚያ በላይ ሲሆን ነው። ተማሪዎች ቀጥለን ነጠላና ውስብስብ አረፍተ ነገሮችን በምሳሌ እያስገባን ለማየት እንሞክራለን። ምሳሌ ተራ ቁጥር አንድ የክፍላችን ተማሪ ተሸለመ። የክፍላችን ተማሪ ተሸለመ። በዚህ አረፍተ ነገር ውስጥ ያለው ግስ ተሸለመ የሚለው ብቻ ነው። ስለዚህ በአረፍተ ነገር ውስጥ አንድ ብቻ ግስ ካለ አረፍተ ነገሩ ነጠላ አረፍተ ነገር ይባላል። አረፍተ ነገሩ ነጠላ አረፍተ ነገር ይባላል። ምሳሌ ተራ ቁጥር ሁለት። በትምህርት ውድድር አንደኛ የወጣው ተማሪ ተሸለመ። በትምህርት ውድድር አንደኛ የወጣው ተማሪ ተሸለመ። በዚህ አረፍተ ነገር ውስጥ የወጣውና ተሸለመ የሚሉት ሁለት ግሶች ይገኛሉ። ስለዚህ በአንድ አረፍተ ነገር ውስጥ ሁለትና ከዚያ በላይ ግሶች ካሉ አረፍተ ነገሩ ውስብስብ አረፍተ ነገር ይባላል። ምሳሌ ቁጥር ሶስት በሀይሉ እንደመጣ ገላውን ታጠበ። በኃይሉ እንደመጣ ገላውን ታጠበ። በዚህ አረፍተ ነገር ውስጥ እንደመጣና ታጠበ የሚሉት ሁለቱ ቃላት ግሶች ናቸው። ስለዚህ አረፍተ ነገር ውስጥ ሁለትና ከዚያ በላይ ግስ ካለ አረፍተ ነገሩ ውስብስብ አረፍተ ነገር ይባላል። አረፍተ ነገሩ ውስብስብ አረፍተ ነገር ይባላል። ምሳሌ ቁጥር አራት ልጁ ኳስ ተጫወተ። ልጁ ኳስ ተጫወተ በዚህ አረፍተ ነገር ውስጥ ያለው ግስ ተጫወተ የሚለው ብቻ ስለሆነ፣ ግሱ አንድ ከሆነ ደግሞ የአረፍተ ነገሩ አይነት ነጠላ አረፍተ ነገር ነው ማለት ነው። ግልጽ ሆነላችሁ ተማሪዎች? በጣም ጥሩ ተማሪዎች። ከዚህ ቀጥለን ደግሞ የስድስተኛ ክፍል ተማሪ የሆኑት ትዕግስትና ሄለን የሚያደርጉትን ጭውውት ተከታተሉ። እባኮ መምህር የተማሪዎቹን ጭውውት በጥሞና እንዲከታተሉ ያድርጉ። እንዴ ትዕግስት ምን እየሰራች ነው? አረ ተረጋጊ። እንዴት ነው የምረጋጋው? ዛሬ እኮ አማርኛ ፈተና አለብኝ። ወይኔ ጉዴ፣ የት ነው ያደረግኩት ሄለን ምንድን ነው የጠፋብሽ? ምን እንደጠፋብሽ እኮ ምንም አልነገርሽኝም። እንትን እኮ ነው ስለ አረፍተ ነገር አሳጥሪ በማስታወሻ ጽፌ ነበር። አሁን እኮ ይዤው ነበር። መጀመሪያ ተረጋጊ። እሱ ቦርሳ ውስጥ የለም። ቆይ ግን ማስታወሻ እየሽ ልትፈተኝ ነው እንዴ? ወደሽ ከድር እኮ ባለፈው በአማርኛ ፈተና በልጦ ነው አራተኛ ደረጃ የወጣው እና በኩራጃ አንደኛ መውጣት ፈለግሽ? ምንድን ነው ጥቅሙ? ያለው እውቀት ትምህርት ቤት መመላለስ እውቀትኮ በተግባር የሚፈጸም ካልሆነ ትርጉም የለውም። በይ በይ ፍልስፍናሽን እዛው ቆይ። ትግስት ስለ አረፍተ ነገር ምኑ ከብዶች ነው አጠሬሬ የምትዩ? በውስጣቸው የሚይዙት ግስ ብዛት መለየት ምናምን ይምታታብኛል። እሱ ኮ ነው አዘጋጅቼ የት እንደጣልኩት እስኪ ተነሽ። እንዴ ትግስት፣ እሱ ኮ በጣም ቀላል ነው። አረፍተ ነገር ማለት እንደምታስታውሹ ቃላት በስርዓት ተደራጅተው የሚመሰርቱት ነው። ባክሽ እሱን አውቃለሁ። ቃላት መደርደር ብቻ ሳይሆን ሙሉ ስሜትን የሚሰጥ መሆንም አለበት። እኔ ውስብስብ የሚለው ነው የሚወሳሰብብኝ። አረፍተ ነገሮች በውስጣቸው አንድ ብቻ ግስ ካላቸው ነጠላ አረፍተ ነገር ይባላሉ። ለምሳሌ ትዕግስት መጣች። በዚህ አረፍተ ነገር ውስጥ ግሱ መጣች የሚለው ብቻ ስለሆነ ነጠላ አረፍተ ነገር ይባላል። አሃ ቆይ፣ በውስጡ ሁለት ግስ ቢኖረውስ? ሁለት እና ከሁለት በላይ ግስ ካለው ደግሞ አረፍተ ነገሩ ውስብስብ ይባላል። ለምሳሌ ሰዎቹ እየሮጡ መጡ። ሰዎቹ እየሮጡ መጡ ብንል በውስጡ ስንት ግስ አለ? መጡ የሚለው ነው። እሱ ብቻ አይደለም፣ እየሮጡ የሚለውም ሮጠ ከሚል ግስ የወጣ ስለሆነ ግስ ነው። ስለዚህ እየሮጡና መጡ የሚሉት ሁለት ግሶች ስላሉ አረፍተ ነገሩ ውስብስብ አረፍተ ነገር ይባላል። ቆይ፣ የአረፍተ ነገር አይነቶች ሁለት ብቻ ናቸው? አዎ፣ ነጠላና ውስብስብ አረፍተ ነገር። በአረፍተ ነገር ውስጥ አንድ ግስ ብቻ ካለ ነጠላ አረፍተ ነገር ነው። ሁለትና ከሁለት በላይ ከሆነስ ደግሞ ምንድነው? ውስብስብ አረፍተ ነገር ይሆናል። በድጋሚ ምሳሌ ልስጥሽ። ልጁ ታጥቦ ቁርሱን በላ። ታጥቦና በላ የሚሉ ሁለት ግሶች አሉት። ስለዚህ ውስብስብ አረፍተ ነገር ነው ማለት ነው። ወይ ይሄማ ቀላል ነው ጓደኝ። በጣም አመሰግናለሁ። ስለዚህ ለፈተና ማስታወሻ ይዞ መግባቱ ቀረ ማለት ነው። አዎ። ይቺ ትራስ ናት ያስተማረችኝ እኮ። ሰበብ አያስፈልግም። ማጥናት ብቻ ነው የሚያስፈልገው። ተማሪዎች የስድስተኛ ክፍል ተማሪ የሆኑት ትዕግሥትና ሄለን ያደረጉትን ጭውውት አዳመጣችሁ። በጣም ጥሩ ተማሪዎች፣ አሁን ደግሞ የዕለቱን ትምህርት ዋና ዋና ሐሳቦች ላስታውሳችሁ። አረፍተ ነገር ማለት በስርዓት የተደራጀ የቃላት ስብስብ ሆኖ ሙሉ ስሜት የሚሰጥ መሆኑን፣ ሁለት አይነት አረፍተ ነገሮች መኖራቸውን፣ ነጠላና ውስብስብ አረፍተ ነገር ተብለው እንደሚጠሩ፣ ነጠላ አረፍተ ነገር የሚባለው በውስጡ አንድ ብቻ ግስ የሚይዝ መሆኑን፣ ውስብስብ አረፍተ ነገር ደግሞ በውስጡ ሁለትና ከዚያ በላይ ግስ በውስጣቸው የሚይዙ መሆናቸውን ተምራችኋል። ተማሪዎች አሁን ደግሞ ትምህርቱ ምን ያህል እንደተከታተላችሁ የተወሰኑ ጥያቄዎችን አቀርብላችኋለሁ። መልሶቻቸውን እጅ በማውጣት ለመምራችሁ ተናገሩ። እባከው፣ መምህር የተማሪዎቹ መልስ ይቀበሏቸው። ጥያቄ ቁጥር አንድ በውስጡ አንድ ግስ ብቻ ያለው አረፍተ ነገር ነጠላ አረፍተ ነገር ይባላል በውስጡ አንድ ግስ ብቻ ያለው አረፍተ ነገር ነጠላ አረፍተ ነገር ይባላል። ሀ እውነት፣ ለ ሀሰት። ሀ እውነት፣ ለ ሀሰት። ተማሪዎች እውነት ብላችሁ ከመለሳችሁ ትክክል ናችሁ። ጥያቄ ቁጥር ሁለት በውስጡ ሁለትና ከዚያ በላይ ግስ የያዘ አረፍተ ነገር ምን ይባላል? በውስጡ ሁለትና ከዚያ በላይ ግስ የያዘ አረፍተ ነገር ምን ይባላል? አ ውስብስብ አረፍተ ነገር፣ ለ ነጠላ አረፍተ ነገር። አ ውስብስብ አረፍተ ነገር፣ ለ ነጠላ አረፍተ ነገር። ተማሪዎች ሐሌታ ውሃ ውስብስብ አረፍተ ነገር ካላችሁ ትክክል ናችሁ። ጥያቄ ቁጥር ሦስት ኢትዮጵያዊው አትሌት አንደኛ ወጥቶ ተሸለመ። ኢትዮጵያዊው አትሌት አንደኛ ወጥቶ ተሸለመ። ይህ አረፍተ ነገር ምን አይነት አረፍተ ነገር ነው? ሀ ነጠላ፣ ለ ውስብስብ። ሀ ነጠላ፣ ለ ውስብስብ። ተማሪዎች መልሱ ለውስብስብ አረፍተ ነገር ነው ካላችሁ ትክክል ናችሁ። ጥያቄ ቁጥር አራት ተፈሪ እየሮጠ ተመልሶ ሄደ። ተፈሪ እየሮጠ ተመልሶ ሄደ። የአረፍተ ነገሩ አይነት ምን ይባላል? ተማሪዎች በአረፍተ ነገር ውስጥ ከሁለት በላይ ግሶች ስላሉት አረፍተ ነገሩ ውስብስብ ነው ካላችሁ ትክክል ብላችኋል። ጥያቄ ቁጥር አምስት እንግዶቹ ተመለሱ። በዚህ አረፍተ ነገር ውስጥ ስንት ግስ አለ? እንግዶቹ ተመለሱ። በዚህ አረፍተ ነገር ውስጥ ስንት ግሶች አሉ? በአረፍተ ነገር ውስጥ ያለው ግስ ተመለሱ የሚለው ብቻ ነው። በአረፍተ ነገር ውስጥ ያለው ግስ አንድ ነው፣ እሱም ተመለሱ የሚለው ነው። መምህር፣ እባክዎ ተማሪዎቹ ተጨማሪ ምሳሌ በመስጠት የአረፍተ ነገር አይነቶችን እንዲለዩ ያድርጉ። የዛሬው ትምህርት በሬዲዮ በዚሁ አበቃ። በሚቀጥለው ሳምንት የክርክር አቀራረብን በተመለከተ ይዘንላችሁ እንቀርባለን። እስከዚያው መልካም ሳምንት እየተመኘሁላችሁ እሰናበታችኋለሁ።